ቆንጆ ሀገር ወታደር ነኝ አርበኛ መቼም የማልረሳኝ ውትድርና ለእኔ በደም ስር የገባ የህይወት ሙ ሙያዬ ነው። ውትድርና ማለት ለእኔ በጣም የተለየ ስሜት አለሁ። ውትድርና ለእኔ ምርጥና ምርጥ ያላወቅኩት ነገር ያውቁበት ሀገር ቤት ያላወቅኩት እዚህ መጥቼ ነው ያወቅኩት። ብዙ ነገር ፍቅር አለ፣ ሰላም አለ፣ ጓደኛም ዝምድና አለ። ሀገር ያዘ ህዝብ የያዘ ሁሉንም ያማከለ ማለት ነው። ወታደር ስላለ ነው ህዝቤ በሰላም የሚተኛው። ስለዚህ ለህዝቤ ስል ወታደር መሆኔን መርጫለሁ። ወታደር የሀገር ሰላም፣ የሀገር ፍቅርን የሚጠብቅ ለራሱ የማይኖር ለምሳሌ እኔም ሞቼ ኢትዮጵያ የምትኖርበት ለሀገር ክብር መሞት ማለት ለእኔም ለሚገቡት ወጣቶችም ለሀገሪ መሞት ማለት ለሀገሪ መሞት የበለጠ ክብር ነው። ሞት ማለት ማንኛውም ሰው የትኛው የቀኑ ልዩነት መቼ እንደሚሞት ልዩነት ካልሆነ በስተቀር አንድ ቀን አንድ ሰው እንደሚሞት ይታወቃል። ሴትነት ውትድርና ውስጥ ካለክ ሴትነት ከን ሁላ ትረሳለህ። ምንም ንቅናቅ የለም። ለአገር ስንል ቺጫመና ካስኪስ ሬንጀር ያረግኩት ሁለት ሳምንት አንድ ወር አልፏል አልቀየርኩም? የኢትዮጵያ ሕዝብን እና ወጣትን እኛ ጋር ግቡ። በጣም ደስ የሚል ነገር አለ፣ ሁሉ ነገር አለ። የሚፈልጉ ተላለው እኔ እኔን እዩኝ፣ እኔ 23 ዓመት 24 ዓመት ሲያገለግል ደስተኛ ሆኜ ነው የማገለግል። ደስተኛ ሁኝ ምንም ነገር አለንኩት ለሀገሬ በክብር በደስታ እያገለገልኩ ነው። ኑ ከኛ ጋር ተቀላቀሉ፣ የተሻለ ህይወት አለ፣ የተሻለ ሙያ አለ። ስለዚህ ወጣቶች ኑ ተቋማችን መከላከያን ተቀላቀሉ። ሁላችሁም ኑ አብረን ስራ ኢትዮጵያን ወደ አደገች ሀገር እናቀላቅላት። በጋራ ለዚች ሀገር ጥሩ ነገር ሰርተን እናልፋለን። አመሰግናለሁ።